በጣም እንቸገራለን። ዘጠኝ አስር አመት ሰርተን ማስተርስ እንኳ ቢኖረን የምናገኘው ደግሞ ዘጠኝ አስር ሺህ ብር ነው። በዚህ ብር ቤት ተከራይቶ መኖር ከባድ ነው። ቤት ማለት ለመምህሩ ቤት አይደለም፣ ቢሮ ነው፣ ፈተና የሚያርምበት የልጆቹን ደብተር የሚያይበት ተብለን በጣም የተሰጠን ልበ ሙሉ የሚነካ በቃ ደስ የሚል ተስፋ ተሰጥቶን ነበር። ልትመለከቱልን የሚገባ ነገር መኖሪያ ቤት አበል ለጊዜው ማስተንፈሻ የሚሆን የተወሰነ መጨመር። ሁለተኛው ቢቻል ቢቻል መንግስት ገንብቶ የመኖሪያ ቤቱን በኪራይ መልክ ቢሰጠን። ምክንያቱም አሁንም እድሉ መጥቶ 25 ፐርሰንት ክፈሉ ቢባል በጣም አስቸጋሪ ነው የሚሆን ገላንኩራ ላይ በ57 ቀን ውስጥ ይህ መስራት ከተቻለ አምስት ዓመት ሙሉ የመምህራኑ ሆስፒታል ለምን አልተሰራ? 2014 እንኳን የጨመርንላችሁ እኮ ያጨበጨባችሁት ነገር ዛሬ ምንም አይደለም እያላችሁ ነው አይደል እንዴ? ቤት ደስ ብሏችሁ እንዳጨበጨባቸው አረሳው ትልቅ ለውጥ አድርጋችሁት ማለት ነው። ዛሬ ግን ምንም አይችልም፣ እንዳያችሁት ብዙ አይችልም፣ ብዙ አያስኬድም። ስለዚህ ወቅቱን ከሚመጥን ለውጥ ጋራ ለውጥ በህይወታችን ላይ ሊያመጣ የሚችል ስራ ያስፈልገናል። ስራ ላይ ስልጠና እየተሰጠ አይደለም፣ በቋንቋም፣ በሌሎቹ ቤት ኪራይ ፍለጋ ከገፈርሳን አልፎ የሚመጡ መምህራኖች አሉ። በዚህ በኩል ደግሞ ከሱሉልታ ከጫንጮ አልፈን የምንመጣ መምህራኖች አሉ። ስለዚህ በጣም ይሄ ሊታሰብበት የሚገባ ነገር ነው። ምክንያቱም ይህን የእውቀት አርበኛ ይህን ወታደር የሆነ ይህንን ሰላምና ጸጥታውን አስከብሮ የመማር ማስተማር ሂደቱን እያስከበረ ያለ መምህር ሊሰጠው የሚገባው አጥጋቢ ምላሽ ሊኖር ይገባል። የደረጃ እድገት መሰላሉ የቆመበት ሁኔታ ተጠንቶ ምላሽ፣ አስቸኳይ ምላሽ ቢሰጠን። እናት ያላትን ሳትሰስት ፍትሐዊ በሆነ መንገድ ልጆቿ ጋር ካደረሰች ዋናው ሚዛኑ ይሄ መሆን አለበት እንጂ በቂ ነው በሚል አይደለም። አምስት ሺህ ቤቶችን መምህሩ ባለቤት ይሁን ብለው በከፍተኛ የመንግስት ድጎማ እናንተ ላይ እዳው እንዳይበዛ ከከተማው በጀት ላይ መድበን ቤት ባለቤት መምህራኖች የቤቱ ባለቤት እንዲሆኑ ያደረግነው ሁለት ሺህ አስራ አራት ዓመተ ምህረት ነው። የፍትሐዊነት ጉዳይ ሲነሳ ይሄ ነው መታየት ያለበት ካለን አሁንም እንጨምራለን ማለት ነው። በዛ አይን ነው መታየት ያለበት። ሁለተኛ ይሄን ከ853 ሺህ ብር ባደረስን ሰዓት ቅድም ከቤት መከራየት ጋራ ያለውን ጫና ለመደጎም እንጂ ሙሉ ለሙሉ ከበር ለማድረግ ታሳቢ ባደረገ መንገድ አይደለም። አራተኛ ትራንስፖርት በነጻ አግኙ? የከተማ አውቶቡስ ከመምህር በላይ ማን ነው ሰርቭ የሚያደርገው? በስነ ስርዓት በነጻ ማድረስ መመለስ አለበት። ከሌላው ፓብሊክ ባስ ጋር መምህር መጋፋት የለበትም። በሰዓቱ መድረስ አለበት። ነጻ አውቶቡስ ሰርቪስ ያገኙ ያልንበት ያው፣ በፍትሃዊነት ካለችን የማካፈል ጉዳይ ነው። ይህንና ይህን የመሳሰሉ እርምጃዎችን መውሰድ ችለናል። ይሄ ብቻ ስለማይበቃ ከዚህ አንጻር ከጥቅማ ጥቅም ፓኬጅ አንጻር መታየት ያለባቸው ጉዳዮችን ውይይቱ እንደ ሀገር ይደረጋል። እዚህ ጋር የሚያበቃ አይደለም።